ተናፍስልን እንዴት ናችሁ ክቡራትና ክቡራን የኤችዲ አድማጭ ተመልካቾች ኤችዲ ስፖርት መጥቷል በተወዳጁ ብስራት ኤፍ ኤም አንድ መቶ አንድ ነጥብ አንድ እንግዲህ ሐሙስ ከሰዓት ቆይታ የምናደርግበት አጭር ዝግጅታችን ነው የዓለም ክለቦች ውድድር እንግዲህ ሽልማቱ የብደት ተብሏል ከወዲሁ ከትልቁ የአውሮፓ ቻምፒየንስ ሊግ የሚነጻጸር ሽልማትን አቅርቧል ይሄ ምን እንደምታለው የሚለውን በዛሬው ቆይታችን እናነሳለን ጥቅሙ ይታያል እንግዲህ አንዳንድ ወሳኝ ወሳኝ የሆኑ ክለቦችም ከወዲሁ አውሮፓን ወክሎ ያልተሳተፉበት ነው። ግን የአውሮፓውያን ክለቦች ጫና በተሳትፎም በገንዘብም እጅግ ገዘፍ ያለ ሆኗል። ቆይታችን ይመለከተዋል። ከዛ ውጭ የትሬንት አሌክሳንደር አርኖልድ ጉዳይ እንግዲህ መነጋገሪያነቱ ቀጥሏል። የሊቨርፑል ደጋፊዎች የዚህ ተጫዋች መልቀቅን በጸጋ የተቀበሉት አይመስልም ማሊያውን እስከ ማቃጠል ደርሰዋል። የሚወጡ መረጃዎች እንግዲህ በስፋት ወደ ማድሪድ የሚሄዱ ነገር እርግጥ ስለመሆኑ የሚያትቱ ናቸው። በእርግጥ ትሬንት እንግዲህ ከሊቨርፑል ደጋፊዎች ይህን አይነት ተቃውሞ ይገባዋል ወይ የሚለውንም በዛሬው ቆይታችን አጠር አድርገን እንዳስሳለን። ብራዚል እንግዲህ ያልተለመድ አይነት ሽንፈት በማጣሪያው በአርጀንቲና ደርሶባታል። ይህንን ተከትሎ እዚህም እዛም የሚነሱ ነገሮች አሉ። እንግዲህ በሀገረ ብራዚል ጉዳዩ ተቀባይነት አጥቷል። ከአንቸሎቲ ጋርም እንግዲህ ብሔራዊ ቡድኑ ከወዲሁ ስሙ ተያይዘዋል ወሬው ጉዳዮችም ወጥተዋል። ጊዜ ካለን ይህችን አጠር አድርገን ይህን ጉዳይ የምናነሳ ነው የሚሆነው ከበአካል ዳንኤል ጋር ነው ቆይታ የማደርገው በአካል የእንዴ ነብያለው አለ እንዴቭ፣ ተመልሰናል። እንግዲህ ባለፈው አልተገናኘንም፣ የአሁድ አልተገናኘንም ነበር በለሰኞ ፕሮግራም። እንግዲህ ዛሬ መጥተናል በተለመደው ፕሮግራማችን፣ አጠር አጠር ያሉ ነገሮችን እናነሳለን እንደተለመደው። ግን አንዳንዶቹ ዝም ብሎ የግል መልከታም ይፈልጉ ይመስላሉ። የትሬንት ጉዳይ አሮ ነው፣ ተቀባይነቱ ምን ያህል እንደሆነ ባይታወቅም ሊቨርፑል ክለብ ውስጥ ወይም ደጋፊዎቹ ዘንድ የፈጠረው ስሜት የተለየ ትኩሳት ነው፣ ያልተጠበቀ ይመስለኛል። አላቅም ዴቭ፣ እንግዲህ የትሬንት አሌክዛንደር አርኖልድ ጉዳይ ደጋፊዎች ተከፍለዋል በሚለው ብናነሳው በደንብ የሚገልጸው ይመስላል። ምክንያቱም ጥቂት የማይባሉ የሊቨርፑል ደጋፊዎች አንተም እንዳነሳው የማሊያውን እስከ ማቃጠል የደረሱበትን አንዳንድ ፉቴጆችን፣ ምስሎችን ስንመለከት ነበረ ከዚህ ተጫዋች ጋር በተገናኘ እንግዲህ የትሬንት ዝውውር ጉዳይ ላለፉት በርከት ላሉ ወራት ሲነሳ የነበረ ጉዳይ ነው። ዴቭ ብዙዎቹን ነገሮች ከተለያዩ ሚዲያዎችም አድማጭ ተመልካቾቻችን ተመልክተውታል ያው ምንም የዝውውር ገንዘብ ማድሪድ ለሊቨርፑል ሳይከፍል ነው ይሄንን ተጫዋች የሚወስደው የሚሉ ነገሮች አሉ። የእንግሊዝ ብዙሃን መገናኛዎችም ያነሱታል። ግን ደግሞ ተጫዋቹ እንዳይረጋጋ በማድረግ በፊት እነ ክርስቲያኖ ሮናልዶ ላይ እነ ማርካ ሲሰሩ እንደነበሩ አሁንም ደግሞ ከስፔን የሚወጡ ትልልቅ ብዙሃን መገናኛዎች ይህንን የ26 ዓመት እንግሊዛዊ የቀኝ መስመር አማካኝ ተከላካይ የፈለግ ከሁለት ትሎት እጅግ አስደናቂ የሆነው ትሬንት አሌክዛንደር አርኖልድን ለመውሰድ ከፍተኛ ፍላጎት እንዳለው እየተነሳ ነው የሚገኘው። አሁን ደግሞ በተለይም ተጫዋቹ በጉዳት እስከ የሚቀጥለው ወር መጨረሻ ድረስ ወደ ሊቨርፑል ላይ መለስ እንደሚችል መረጃዎች እየተነገሩ ነው የሚገኙት እና ጉዳት ላይ ሆኖ አንዳንድ ስራዎች በውስጥ ሲሰሩ ነበር ይላል ከተለያዩ ብዙኃን መገናኛዎች እየተመለከትኳቸው መረጃዎች የሚያሳዩት እና ይሄ ተጫዋች መጨረሻው በቀጣይ የውድድር ዓመት ከቀዩ ማሊያ ይልቅ በነጩ ማሊያ ከመርሲሳይድ ከተማ ይልቅ በማድሪድ ከተማ የሚታይበት እድል ሰፊ ስለመሆኑ ብዙኃን መገናኛዎች መረጃን እያወጡ ነው የሚገኙት። ማድሪድ ያው አሁን አይደለም ፍላጎቱ በጥር የዝውውር መስኮትም በተለይም የዳኒ ካርባሃል ለረዥም ወራት ከሜዳ የሚያርቀው ጉዳት ከገጠመው በኋላ ይህንን ተጫዋች ምትክ አድርገው ለማምጣት ፍላጎት አቅርበው ሊቨርፑል ውድቅ አድርጎት ነው እንጂ ያኔም መውሰድ ፍላጎት ነበራቸው። ቀዮቹ ደግሞ እንግዲህ ይሄንን ተጫዋች አይነኬ ከሚሏቸው ከቡድኑ ወሳኝ ተጫዋቾች አንደኛው ስለሆነ በጥር የዝውውር መስኮት መሸጥ አልፈለጉም። ምክንያቱም ያኔ ለአራት ዋንጫ ይሄ ታንጀብል የሆነ ተጨባጭ የሆነ የአሸናፊነት ጉዞ ላይ ነበሩ እና ያንን ነገር ማጣት አልፈለጉም። እንግዲህ ይሄ ተጫዋች አሁን ከክለቡ ጋር እንደሚለያይ ብዙሀን መገናኛዎች መረጃዎችን እያወጡ ይገኛሉ። ሊቨርፑል ባንዳይክ፣ ሳላ፣ ራሱ ቴ ያለ ግን ደግሞ የቴ ጉዳይ ወይም አርኖልድ ጉዳይ ወደ መጨረሻው መቅረቡ እየተነገረ ነው የሚገኘው። የሳላ የቫንዳይክ ጉዳይ ሊቨርፑል ምናልባት አሁን ትኩረታቸው ሁሉም ዴቭ በእንግሊዝ ፕሪሚየር ሊግ የዋንጫ አሸናፊነት መፈፀም ነው ከዛ በኋላ የሚሆኑ ነገሮች ካሉ እነዛን መሞከር ነው የሚያስቡት ያሉ ነው የሚገኙት። ግን የቴ ጉዳይ ለምን እዚህ ድረስ ዘገየ የሚለው መነሳት አለበት። አንደኛው የሊቨርፑል ቤት ውስጥ ያለው የአድሚኒስትሬቲቭ ወይም ደግሞ ይሄ ስፖርቲንግ ዳይሬክተር የምትላቸው ብዙ ተርኖቨር ነበር። አንደኛ ይገባል፣ አንደኛው ይወጣል። አሁንም እናስታውሳለን። ከአንድ አመት እንኳን አልሞላውም አይደለ? ሪቻርድ ሂውዝ ወደ ሊቨርፑል መጥቶ በስፖርቲንግ ዳይሬክተር መስራት ከጀምና ከመጣ በኋላ ደግሞ ያን ያክል የጎላ ንግግር ከሊቨርፑሎች ጋር አለ ተብሎ ቲኤ ያንን ነገር አድርጓል ተብሎ አልተነገረም። እና ያም አለመኖሩ የሊቨርፑል ሰዎች የተጫዋቹን ጉዳይ የያዙበት ሁኔታ ለሪያል ማድሪድ የበለጠ የልብ ልብ የሰጠው ይመስላል። ዴቭ ማድሪድ በቃ ተጫዋች ማይነካ ነው ብሎ ቢያስብ ኑሮ በተደጋጋሚ የሊቨርፑልን ቤት አያንኳኳም ነበር። ተጫዋቹ እንዳይረጋጋ በልሳኖቹ በማርካ በኩል ይሄ መቀስቀስ የምትለውን አይነት ዘመቻ ላይ አይገባም ነበርና እንደዚህ አይነት ነገር እንዲፈጠር ያደርጉት ለዚህም ተጠያቂ መሆን ያለባቸው ትልቁን ድርሻ መውሰድ አለባቸው ብዬ የማስበው የሊቨርፑል የስራ አስፈጻሚ እንደዚህ አይነት ቦታ ላይ ያሉ ስፖርቲንግ ዳይሬክተር እነሱ ናቸው ኃላፊነቱን መውሰድ ያለባቸው። ምናልባት ሲወጣ ምን ሰማው ነገር ካለ አላቅም። ደ ተጫዋቹ ከመጀመሪያም ጀምሮ አልፈልግም ብሎን ለዛ ነው ውል ብዙም ማቅረባችን እንዳይነሳ የሆነ የሚለውን ነገር ያስተባብላሉ። አላቅም፣ እሱም ሲወጣ ይናገረዋል። መመልከት ያለብን ይመስለኛል። እሱም ደግሞ በተዋረድ እንግዲህ ከስድስት ዓመቱ ጀምሮ ከሊቨርፑል ጋር የተቆራኘ በ2005 እነ ስቴቨን ጀራርድ የአውሮፓ ቻምፒየንስ ሊግ ዋንጫን ሲያነሱ እና ደግሞ ወደ መርሲሳይድ መጥተው በመኪና እንግዲህ ደስታቸውን ሲገልጹ እሱ ትንሽ ልጅ ሆኖ ያንን ሁሉ የሚያስታውስ በቃ በሊቨርፑል ፍቅር ያበደ የምትለው ተጫዋች ነው። እንግዲህ በክለቡ እስከ አንበልነት ይታጭ ነበር። አሰልጣኝ የርገን ክሎፕ ሁለት ሺህ ሶስት ላይ ሄንደርሰን ከወጣ በኋላ ምክትል አድርገውታል። ዋና አንበል ይሆናል ተብሎ ነው የሚጠበቀው። እንደ ስቴቨን ጄራርድ የአንድ ክለብ ተጫዋች ሆኖ እንደ ሪያን ጊግስ በእንደዛ መልኩ ይጨርሳል ተብሎ ነበር የሚታስበው ግን ያ ነገር እንዲሆነ የታደለ አይመስልም። እንግዲህ የት ማን ነው ተጠያቂ መሆን ያለበት አላውቅም። ደጋፊዎቹ ተከፋፍለዋል። ዴፍ ማድሪድን የሚያክል ትልቅ ክለብ ከስፔን ወይም ዓለም ላይ ካሉ ትልልቅ የእግር ኳስ ክለቦች ግንባር ቀደሙ ምንል ወይም እንደ ባርሰሎና ልናነሳ የምንችለው ቡድን ነው እና ይህንን ጥያቄ መቋቋም አይችልም። እምቢ ማለት አይችልም። አንደኛው እሱ ነው ምክንያቱ ይላሉ። ሁለተኛ ደግሞ ራሱ እንግዲህ ቅድም ያነሷቸው የመቀያየር ሁኔታውን በሚገባ ያነሳሉ። የክለብ ውስጥ ያሉት ስፖርቲንግ ዳይሬክተር እንደዚህ አይነት የሹመት ሁኔታዎችም መኖራቸውን ከጁድ ቤሊንግሃም ጋር ያለውን ያለን ፍላጎት ጓደኝነትም እሱም ደግሞ ለዚህ ተጫዋች ወደ ሪያል ማድሪድ የመሄድ ፍላጎት ይኖራል። ከዛ ውጭ ትልቁ የአውሮፓ ቻምፒየንስ ሊግ አንድ ሜዳሊያ ያለው በሊቨርፑል ተጨማሪ ሁለት ሶስት አራት እነዚህን ሜዳሊያዎች ወደ ማድሪድ ብሄድ ሊጨምር ይችላል የሚል ሀሳብን ያነሳሉ እና በሊቨርፑል ደግሞ እንግዲህ የአስራ ዘጠኝ ዓመቱ ላይ ትልልቅ የሚባሉ ዋንጫዎችን የቻምፒንስ ሊግ፣ የሊግ ካፕ፣ የፌካፕ ዋንጫዎችን ማግኘት የቻለ በትንሽ እድሜው እንግዲህ እነዚህን ክብሮች ማግኘቱን ያነሳሉ እና ትልቅ ስራ ነው የሰራው ይላሉ። ስለዚህ ለዛም መመስገን አለበት ይላሉ። በአንድ ጎራ ያሉት በአንድ ጎራ ያሉት ደግሞ ቅድም እንዳነሳው ማሊያ የሚያቃጥሉት ናቸው እና ልክ እንደ ክህደት ነው ክዶናል የሚል ነገርን እያነሱ ይገኛሉ እና ከዛ ውጪ ሊቨርፑሎች የሚያንገበግባቸው ነገር ዴቭ ትልቅ ሱፐርስታር ማጣታቸውን ከፍ ያለ ገንዘብ ሊያገኙበት የሚችሉበት አይነት ተጫዋች መሆኑን ስታሳው ዋናው እሱ ነው። በቃ ሲግኒፊካንት የሆነ የዝውውር ገንዘብ አለማግኘታቸውን በትልቁ እንዲቆጩበት የሚያደርጋቸው ነገር እንደሆነ መረጃዎችን እየጠቀሱ ያነሳሉ። እና እሱም ነገር የሊቨርፑል ደጋፊዎችን ሳያናድድ አይቀርም። እኔ ያለፉት ጥቂት ወራት ምናልባት ይሄ የውድድር ዓመት ከተጀመረ ጊዜ አንስቶ ደግሞ የሰውነት ቋንቋውም ልክ ነው ብዬ አላስብም። ዴቭ፣ የሆነ ከአሰልጣኝ ቡድን አባላቱ ጋር የሆነ ልዩነት ያለው ይመስላል። እርግጥ አሰልጣኝ አርነሽ ሎትም ተጫዋቹን የያዙበት መንገድ መጀመሪያ ልክ ነው ብዬ አላስብም። ኦፍኮርስ የጉዳት ሁኔታ ነበረው በጣም ዘግይቶ ነው ወደ ቡድኑ የመጣው። በቅድመ ውድድር ዝግጅት አስደናቂ የነበረው ኮነር ብራድሊን በደንብ መጠቀም ፈልገው በተደጋጋሚ እየቀየሩ ሲያስወጡት ነበርና የአያም ነገሮች ተጽዕኖ ነበረው እና እንደሚወጣ ቀድሞ ፍንጭ እየሰጠ የመጣ ይመስላል ግን አሁን ወደ ማረጋገጫው መቅረቡ ነው እንግዲህ ትልቁ ጉዳይ ሆኖ ከትሬንት አሌክዛንደር አርኖልድ ጋር እየተነሳ ያለው እንግዲህ ስቲቭ ማክማናማን ሊቨርፑልን ለቆ ማድሪድ ሄዷል። ማይክሎን በተመሳሳይ ሊቨርፑልን ለቆ ማድሪድ ሄዷል። አሁን ደግሞ እንግዲህ ሌላ ትልቅ ሱፐርስታር ይሄ ተጫዋች ከሊቨርፑል ወደ ሪያል ማድሪድ የሚያደርገው ዝውውር ይጠበቃል እያሉ ነው የሚገኘው። ዴቭ ለማድሪድ ትልቅ ፍራሚ ነው፣ ምንም ጥርጥር የለውም። ዝም ብለህ ማድሪድን የሆነ ጨዋታም አይተህ በተለይ እንደ ኪሊያን እምባፔ እንደ ቪኒ አይነት ፈጣን ተጫዋቾች ባሉበት ሁኔታ የቴን ደግሞ እነዚህ ረጃጅም የተሳኩ ተሻጋሪ ኳሶችን ለየትኛውም መንገድ የሚሆኑ ለመልሶ ማጥቃት እንቅስቃሴም፣ ለየትኛውም አይነት የሚሆኑ ኳሶችን ስታስብ ማድሪድ በቃ ሸቀለ ነው ምትለው። በሌላ አነጋገር ሸቀለ ነው ምትለው። ይሄ ክለብ አስገራሚ ነው አደል? ያለ ምንም ክፍያ በደሞዝ ብቻ እና በኮሚሽን ብቻ እያገኛቸው ያሉ ተጫዋቾችን ስታይ ይደንቃል። ኪሊያንን ምን አይነት ነገር ውስጥ ከተውት በስተመጨረሻ እንደወሰዱት አይተናል። ዮሮ ይሄ ወጣቱ እንኳን የዩናይትድ ፈራሚ በጉዳት ረጅም ጊዜ ከዩናይትድ ወጥቶ የነበረውን ልጅ እኮ አንድ ዓመት ታገስና በነጻ ትመጣለህ ብለውት እንደነበር ታስታውሳለህና። እስትራቴጂቸው፣ ይገርማል። ስትራቴጂያቸው የሚመነጨው እንግዲህ ከትልቅነታቸውም ጭምር ነው። ትልቅነታቸው የትኛውንም ተጫዋች የመሳብ አቅም አለው። ስታየው ማድሪድ ጠይቆህም እምቢ ማለት፣ የዓለማችን ቁንጮ ክለብ ጠይቆህም እምቢ ማለት እንደ ግለሰብም በቃ የሚከብድ ነው የሚመስለኝ። ካንኳኳ ወይም ደግሞ መፈለገህ እርግጥ ከሆነ ብቻ ያለ ጥርጥር ዘለህ የምትገባበት አይነት ዝውውር ነው የማድሪድ ዝውውርና። እኔ አቲንክ አሁን በሱ ሲበሳጩ ሳይ ልጅነቱን ከአሁኑ ጋር ማገናኘት አለባቸው ብዬ አላስብም። ልጅነቱ ላይ አዎ፣ ወይንም ደግሞ አሁንም ዛሬም አዎ ለሊቨርፑል ጥልቅ የሆነ ፍቅር ፓሽን አለው፣ ምንም ጥርጥር የለውም። ግን የእግር ኳስ ተጫዋቾች ሕይወት ግን በስቨን ጄራርድ ባደረገው ደረጃ ብቻ የሚገደብ አይነት ባህሪ ይኖረዋል ብለ የግድ መከራከር የምትችልበት ሁኔታ አይደለም። ይሄ በጣም በጣም ቁርጠኝነትን ይጠይቃል። ያም ደግሞ ስቨን ጄራርድ አንድ አንድም የፕሪሚየር ሊግ ዋንጫ ሳያሳካ በቻምፒየንስ ሊግ ነው አለ ለዛ ክለብ ትልቅ መስዋዕት ከፍሎ በደንብ በቃ በደንብ ትልቁን ሚና ተጫውቶ፣ ያለፈው ያለፈው ስል በቃ እግር ኳስ ካሪየር ያበቃው ብለህ መናገር ትችላለህ። ይሄ ልጅ እንግዲህ ሀያዎቹ አጋማሽ 26 ነው። ከዚህ በኋላ ያለ ጥርጥር አምስት ስድስት ዓመታት በቶፕ ሌቭል ማጫወት የሚችል አቅም አለው። ሰው እድገቱን ተከትሎ ደግሞ ፍላጎቶቹ በዛው ልክ ቢያድጉ ነው አይገርመኝም። ገራሚው የሊቨርፑል ደጋፊዎች ኢቭን የተበሳጩት ወገኖች እንትን ምክንያት ትንሽ ግራ ጋብቶኛል፣ ለእኔ በግሌ ግራ ጋብቶኛል የሚል ነው መልሴ። ለምን ብትል እሱን ጨምሮ ሶስቱም ቫን ዳይክም፣ እንዲሁ ሰላም ስለመፈረማቸው እርግጠኛ የሆነ የወጣ መረጃ የለም ምንም፣ በቃ አየር ላይ ነው። በዚህ ላይ ነፃ የኤጀንት ከሆንክ ደግሞ በሱ ደረጃ በተለይም ከፍለፊት ሰፊ የመጫዋቻ ጊዜ ካለ በቶፕ ሌቭል ያለ ጥርጥር የሚፈልግ ክለብ ደግሞ እንደ ሪያል ማድሪድ አይነት ከሆነ ልጁ ብቻ በራሱ ፈተና ውስጥ ሊገባ እንደሚችል ማሰመቻል አለ፣ በጥርጥር የለውም። እኔ በግሌ በዚህ ላይ ደግሞ ገና በለጋነት እድሜው የጠቀስካቸውን ትልልቅ ዋንጫዎች በሊቨርፑል ማጣጣም ችሏል። ሰው ወጣ ያለ ኤክስፔሪንስ፣ የስፔን እግር ኳስን ኤክስፔሪንስ የአለማችን ቁንጮውን ክለብ ተቀላቅለህ ደግሞ ለየት ያለ ነገር ለማየት ጥረት ማድረግ እኔ አይ ቲንክ እኔ ልጁ ላይ ምንም በአይነት ወቀሳ ልታመጣ የምትችልበት ነገር አለ ብዬ አላስበም። በዚህ ላይ የገንዘብ ነው ብለህ እንኳን ወይም ደግሞ ቶፕ የሆነ ክፍያ ከሊቨርፑል እንኳን የተሻለ ነው ሊከፈለው ወደዛ ሄደው ብለህ እንዳትናገር ኢቨን ክፍያው ሁለተኛ ደረጃ ላይ ከሚቀመጡትም ተርታይም መደብም ነው የሚወጡ መረጃዎች የሚያሳዩት። እና ሰው ዝም ብሎ ታርጌት አድርጎ ገንዘብ ብቻ ነው የሚሄደው ተጫዋች ለማለትም ትንሽ ይከብዳል። እና እኔ አይ ቲንክ የሪያል ማድሪድ ትልቅነት የሪያል ማድሪድ ግዙፍነት ፕላስም ደግሞ ከሱፐርስታርስ ጋር መጫዋት የሚሰጥህ ትርጉም ላቅ ያለ ነው ነው። ሊቨርፑል ካለው ስብስብ ባይፋር ቶፕ ቶፕ ቶፕ ሌቭል ያሉበት ክለብ ነው ይሄ ክለብ። በዚህ ላይ ደግሞ እንደ ቤሊንግሃም አይነት እንግሊዝውያን ተጫዋቾች እዛ ክለብ ውስጥ ገብተው ተጽዕኖ ማሳረፍ የሚችሉ ከሆነ ያንተም ብቃት እዚህ ክለብ ውስጥ ፍሎሪሽ እንደማያደርግ ምንም መከራከሪያ ማቅረብ አትችልም። ስለዚህ ስኬታማ የሆነ ሰፊ የሆነ ነገር ከፍለፊቱ እንደሚጠቁመው እንደሚኖረው ታስባለህ ና እኔ አይ ቲንክ አንዴ ይሄ ተጫዋች ኮንትራክት መፈረሚያ ጊዜው ካለፈ በኋላ ወቀሳውን ወዴትም አደረከው ወዴት፣ በቃ ይሄ ያበቃለት ጉዳይ ነው። አሁን ባለው ተጨባጭነት ላይ መነጋገር ብቻ ነው የሚሻል የሚመስለኝ። እንደውም ሊቨርፑልን አድንቅ ካልከኝ ማደንቅበት ዋናው ምክንያት ለገንዘብ ሳይስገበገቡ ከፊት ለፊታቸው ላሉ ዋንጫዎች፣ ስኬቶች ኢቨን ጥር ላይ ይህንን ተጫዋች ማቆየታቸው ስም አሜዚንግ። ምንም ሀያ አምስትም ሀያም ሰላሳም ሊከፍላቸው ይችል ነበር ይሄ ክለብ ምክንያቱም ራሱ ማድሪድም በጊዜው በርካታ ተሰማርቶ ስለነበር ለከፍተቱ በደንብ ነበር ይሄንን ተጫዋች ይፈልጉ የነበረው። ያኔ በጣም ቁርጠኝነት ነው ያሳዩት። እሱም ብቻ ሳይሆን ደግሞ የኢንዶኔዥንም ጉዳይ ማንሳት ትችላለ። ከሳውዲ ያንን የመሰለ ግዙፍ ጥያቄ የቀርቦላቸው እሱንም ነው ውድቅ ያደረጉት እና እና ቲንክ ሊቨርፑል እርግጠኛ ነኝ አሰም ፖይንት ከኮንትራት ጉዳዩ ጋር በተያያዘ ብሬክ ያደረጉት ነገር አለ የምልህ በቃ የተሳሳቱት አንድ ነገር እንዳለ ታምናለ። ግን ከዛ በኋላ ደግሞ እንደ ክለብ የወሰዱት ስትራቴጂ አማራጭ የእውነትም በቃ ነገሮችን እንዴት በሰከነ መልኩ አስበው እንደሚያደርጉት ያለው እዚህ ሶል ያሉት ቀውሶች ያሉት ለውጦች ያሉት ከፍታ ዝቅታዎች እንዳሉ ሆነው ግን በጥንቃቄ ነገሮችን ለመከወን ጥረት እንደሚያደርጉት ያለ። አዎ ያስቆጫል። ፕሮባብሊ በአሁን ገበያ እንግዲህ ከሰማንያ አንስተህ ልጠቅስበት የምችለው ተጫዋች ነው፣ ያለ ጥረት እስከ ሰማንያ ሊያወጣ የሚችል ተጫዋች ነው። በአሁኑ ገበያ እስከ መቶ ብሌድ ይችላል። አታውቀውም? ደብሊንግ የሚባለው የሳውዛምተን ተጫዋች እኮ መቶ እየተጠየቀበት ያለው ገና በአስራ ስምንት ዓመቱና ይሄ ይህንን አይተህ እንግዲህ ይሄ ተጫዋች በዚህ ደረጃ ላይ አሁን ቶፕ በሆነበት ደረጃ ወደ ማድሪድ ብሄድ ምን ያህል ዋጋ ልታገኝበት እንደምትችል ስታስብ ያስቆጫል። ግን አቲንክ ከሆነ በኋላ ይሄ ምንድን ነው ተጫዋቹም ራሱ ለክለቡ ያለው ስሜት ከዚህም በኋላ በቀሩት ጊዜያት ራሱ ማሊያውን ለብሶ ለሚያደርገው እንቅስቃሴ እንቅፋት፣ ፈተና የሚሆን አይነት ነገር ማሳረፍ ራሱ በደጋፊ ዘንድ እኔ አግባብ ነው ብዬ ለመናገር ይከብደኛል። ለምን መረጃው ወጣ ከሆነ አላቅም ና እየተወሰዱት እርምጃዎች በራሳቸው ስህተት ናቸው። እስከ ማሊያ ማቃጠል ኮን የትሄዷል በአካል ትንሽ አስገራሚ ነው ለእኔ ቀርቦኛል። ይቅርታ አድርግልኝ። ትክክል እንግዲህ ደጋፊ ያው ያለውን ነገር አይረጫም። ዴፍ ምናልባት ቅድም እንዳነሳሁት ተጫዋቹ ሲለቅ እነ ሪቻርድ ሂውዝ የሚናገሩት ነገር እነ ሪቻርድ ሂውዝ ሪታየር ካደረጉ በኋላ የሚናገሩት ነገር ተጫዋቹን በሊቨርፑል ልቡ ውስጥ እንዲቀር ያደርገዋል ወይንም ደግሞ የወሰደው እርምጃ ደግሞ ሊያስወቅሰው አሁን እንደ ክዳት የተቆጠረበትም ነገር ብዙዎቹ ደጋፊዎች ሼር ሊያደርጉት የሚችሉ ይመስላል። ዴቭ እና መገናኛ ብዙኃን ይህንን ወይም ተጫዋቾች ይህንን አይጋሩትም። ደስ የሚለው ነገር ሁሉም በልጁ ጫማ ውስጥ ያሉ ነው የሚመስለዋል። የመገናኛ ብዙኃንን ዘገባ ስታይ፣ በተለይ ባለሙያዎች የሚሰጡት አስተያየት የልጁን ሀሳብ ውሳኔ የሚደግፉ ናቸው። በመዘ ትክክል እን የማድሪድ ሰዎች የሊቨርፑል ሰዎች ተጫዋቹን የያዙበት ሁኔታ ትሪት ያደረጉበትን ነገር መመልከት ያለብን ይመስላል። እንደው ግን በጣም በቃ በጣም ይሄ አፍን በምራቅ የሚሞላ የሆነ ቀይ መስመርን በሊቨርፑል በሪያል ማድሪድ ልንመለከት እንችላለን። ፌዴ ቫልቬርዴን አስበው፣ በየጨዋታው እንዴት በቃ ይሄ ማሊያው ቁምጣው እንዴት ጭቃ በጭቃ ሆኖ እንደሚወጣ ያለውን ነገር ሁሉ የሚሰጥ ነው። ትሬንት ደግሞ መከላከሉ ላይ ላያብል ነው፣ ተጋላጭ ነው የሚል ነገር አለ እና እሱንም ለመርዳት ከፌዴ ቫልቬርዴ የሚኖረውን መታተር አንደኛ በቃ የሪያል ማድሪድ የግብድል መፍጠሪያ መንገድ በግራ በቪኒ ቦታ ብቻ የሆነውን፣ አሁን ደግሞ እነ ሮድሪጎ በዛ መስመር የሚጫወቱ ከሆነ እነ ብራሂም ዲያስ የሚኖሩ ከሆነ እንዴት በቃ የማድሪድ የፊት መስመር በቀጣይ ውድድር ዓመት መመልከት የሚያጓጓ ነው የሚሆነው። ያ እንግዲህ ኢንትረስቲንግ ነው የሚሆነው። ዝርዝር ጉዳዮች ይወጣሉ ተብሎ ነው የሚጠበቀው። ይሄ የዓለም ክለቦች ውድድር የሽልማት እብደት ጉዳይ መነጋገሪያ ሆኗል፣ አይደል? ለአሸናፊው እስከ መቶ ሚሊዮን ፓውንድ ድረስ ክፍያ ይፈጸማል የሚለው ነገር በቃ የዓለም እግር ኳስ የእውነትም ንግድ እየሆነ ስለመምጣቱ ማሳያ እየሆነ ነውና። ተከታትለው ከሆነ እንግዲህ ሁለት ቡድኖች ድረስ አድርሰውታል። እዚሁ አገር አሜሪካ በስፋት ይከወናል። እንደሁም አንዳንድ ትኬቶች ስናንቀሳቀስ ነበር ያላችሁ ነበር አንተና ሁሴን እና እዛው እናንተ አካባቢ ያሉ ጌሞችን ጥረት እንደምታደርጉ ስገልጹልኝ ነበርወደዚህ ወደ እኛ አካባቢ እንግዲህ የስቴዲየሞቻቸው መጎሳቆል ይመስላል አላቅም የሚመጡት ወደ ዋናው ከተማ ስትጠጋ ችግር አለመሰለኛ አላቅም ግን ለኑሮ መቻል ለመሰባሰብ ለመጠጋጋት ግን እንዳልከው ወደዛ ወደ እናንተ ሲራቅ ደግሞ እንደ ኮሰር ኮሰር ያሉ ነገሮች ደግሞ እዛ ይታያሉ። ለሁሉም ግን በጣም ትኩረቴን ስቦታል። ይሄ ሽልማቱ በዝርዝር ሲታይ 97 ሚሊዮን ፓውንድ ለአሸናፊው ይሰጣል። እንደምታውቀው ከጁን 14 እስከ ጁላይ 13 ነው ይሄ ውድድር የሚካሄደው። በእርግጥ ለእግር ኳስ ተመልካች ያው በዛ ሰዓት ላይ የሚከወኑ ብዙም ነገሮች ስለሌሉ አንድ የሆነ አምርሆን ማሳረፊያ የመረጥከውን ጨዋታ ለማየት ጥረት እንደምታደርግ ታስባለ በእርግጥ የምድብ ድልድሉን አይተህ የመጀመሪያ ዙር ያሉ ጨዋታዎችን ስትቃኝ ሪሊ አሁን እንደው ይህንን ውድድር ቁጭ ብለን እንደው እናየዋለን ብለህ ነው ግምት የምትወስደው? አንዳንድ ጊዜ የየህጉር ተወካዮች በትልልቅ የውድድር መድረክ ላይ እንደዚህ ዓለም ዋንጫ ምናምን ላይ ሲሆን የግድ አሁን አፍሪካዊ ቡድኖችን ለማየት ትጓጓለህ፣ ከአህጉርህ ስለምትመጣ እንደ አህጉርህ ትቃኛለህ። ግን ይሄ በቃ አንዳንዱ ጨዋታዎች ግርም ነው የሚሉ፣ ማን ነው የሚያየው ሁሉ ብለህ ጥያቄ እንድታነሳም። አንድ ቤኔፊካ ከባየር የሚያደርጉትን አየሁ። አንድ የተሻለ የምድብል ጨዋታዎች ላይ መጀመሪያው ዙር ላይ አትሌቲኮ ማድሪድ ከፔስጅ የሚያደርገው ጨዋታ ሊጠቀስ ይችላል። በተረፈ አንዱ ላይ ጨዋታ ታገኝ ካልሆነ ግራ ይገባሃል። እንዴት ነው እነዚህን የመጀመሪያ ዙር ጨዋታዎች ሰው ሊከታተል የሚችለው የሚለው ትንሽ ሊገርም የሚችል ይመስለኛል እና ወደ ስልሳ ሶስት የሚደርሱ አጠቃላይ ጌሞች ይደረጋሉ። የገረመኝ ምድብ ላይ እንግዲህ ላሸነፈ ሁለት ሚሊዮን ይሰጠዋል። አቻ ከወጣ አንድ ሚሊዮን ይከፈልሃል። አስራ ስድስት ውስጥ አሸነፈ ከወጣ ሰባት ነጥብ አምስት ሚሊዮን ይሰጠሃል። ኳርተር ፋይናል ላይ ካሸነፍ ከአስራ ሶስት ነጥብ አንድ ሁለት አምስት ሚሊዮን ፓውንድ ይሰጥሃል። ሰሚ ላይ ከደረስ ከ21 ሚሊዮን ፓውንድ አለ። ሶስተኛ ከወጣ 30 ሚሊዮን ፓውንድ ታገኛለ። አሸናፊ ከሆን ከ40 ሚሊዮን ፓውንድ ታገኛለና ደማምረው ደማምረው ብቻ እነዚህን ሁሉ አሳክቶ የሄደ ቲም በሚገርም መልኩ እስከ መቶ ሚሊዮን ፓውንድ ድረስ ሽልማት እንደሚያገኝ ይጠቅሳል። እና ቻምፒየንስ ሊግ እንግዲህ ዘንድሮ አሸናፊው 135 ሚሊዮን ፓውንድ ነው የሚከፈለው፣ የሚጠበቀው ይሄ ነው። ትንሽ እንግዲህ ልዩነቱ የተወሰነ እስከ 35 ሚሊዮን ፓውንድ ጭማሪ አምጥቷል። በእርግጥ የጌሙም ብዛት ዘንድሮ እንደጨመረ እኔም አንተም ታዝበናል። እና ፕሪሚየር ሊጉ የአምን አሸናፊው ሲቲ የወሰደው 176 ሚሊዮን ፓውንድ ነው። እጅግ ይገርማል። የፕሪሚየር ሊጉ ደግሞ በጣም ዋው የሚያሰኘው ገራሚው እነሱ ተጨንቀው ተጠበው አሁንም ቅዳሜና እሁድ የሚያመጧቸው የፌ ካፕ አሸናፊ አራት ሚሊዮን ፓውንድ ነው የሚከፈለው እና እንዲህ አይነቱ ውድድሮች ደግሞ ትርጉማቸው ምንድን ነው ብለህ ከጥቅም አንጻር ልታነሳቸው ትችላለህ። ግን በየሀጉር ሲከፋፍሉት የአውሮፓ ተሳታፊዎች 38 ሚሊዮን ፓውንድ ያገኛሉ። ሳውዝ አሜሪካ፣ ኖርዝ አሜሪካ፣ ኤሽያ እና አፍሪካ ደግሞ 9595 ሚሊዮን ፓውንድ ሳውዝ አሜሪካ 15 ሚሊዮን ፓውንድ ያገኛሉ። ኖርዝ አሜሪካ፣ ኤሽያ እና አፍሪካ ደግሞ 9595 ሚሊዮን ፓውንድ ያገኛሉ። በተሳትፎ ብቻ ነው ይህንን ማውራለ በመገኘት ብቻ ይን ገንዘብ ታገኛለ። ኦሺኒያ የምታሳትፋቸው ቡድኖች ደግሞ 3.5 ሚሊዮን ፓውንድ ያገኛሉ። ሽልማቱ እጅግ የሚገርም አይነት አቅም አለው። ትልቁ ጥያቄ ግን ቅድምም ሳነሳልህ እንደነበረው እንደ ወንደ ፖይንትም ካነሳ ነው ሊሆን የሚችለው። በቃ ሸቀጥ ሆነ ይሄ። በቃ ግራ ነው የሚገባ እንግዲህ ውድድሮች ካለቁ በኋላ የውድድሮች መብዛት አስገራሚ ሆኖ እየተገለጸ ባለበት ሁኔታ አንዳንድ በተለይ ትኩረት የሚደረግባቸው የአውሮፓ ትልልቅ ክለቦች አሁንም እዚህ ውድድር ላይ ላንተ ወር ድረስ ተሳትፎ ያደርጋሉ። ይዞ የሚመጣው ጫና አሁንም እጅግ እጅግ እጅግ የሚዘገንን ነው የሚሆነውና ጥያቄ ልታነሳበት የምትችለው ነጥብ እንደሆነ አስባለሁ። ከዛ ውጭ ግን እራሱ ሲስቡ ክለቦችን ወደዚህ ውድድር የሳቡበት መንገድ ያለፉ ታሪኮችን ታሳቢ አድርገው ነው። ለምሳሌ ማነው ከእንግሊዝ አንጻር ሲቲ እና ቸልሲ ናቸው እዚህ ውድድር ላይ ተሳታፊ የሆኑት እና የቅርብ ስኬታቸውን የቅርብ የቻምፒየንስ ሊግ ስኬታቸውን መነሻ አድርገውን ይሄዱት እና ስታይ እንግዲህ ያለፉት ሁለት ሶስት ዓመት ቶፕ ሌቭል ብቃት ካሳዩት መካከል አንዱ አርሰናል ነው የሚጠቀሰው። የለም ሊቨርፑል ለዋንጫ እየተጫወተ ያለ ቡድን ነው ዘንድሮ፣ እጅግ አስደናቂ ቲም ነው። የለም መስፈርቶቹ ትንሽ ጥያቄ እንድታነሳባቸው የሚጋብዙ ይመስላል። እና ይሄ ራሱ ራሱን የቻለ አንድ ትልቅ ከሲስተሙ ወይም ደግሞ ራሱ ውድድር ውስጥ እንዲካተቱ ታደርጋቸው ቡድኖች አንጻር ሊነሳ የሚችል ነጥብ ነው ብለህ ልታነሳ ትችላለህ። እና ከዛ ውጭ ግን እንዳልኩት በተለይ በተለይ የተጫዋቾች ላይ የሚደርሰው የጉዳትና የጫና መጠን ፕላስም እንግዲህ ካለንደር ዓመቱ ካለቀ በኋላ መምጣቱ ይዞ የሚመጣው ጣጣ በትልቁ ሁሉም እያነሱት ነው የሚገኘው። ግን ገንዘቡ በቃ እግር ኳስ ለምን አሁን ትኩረት እየተደረገበት እንዳለ በተለይም ክለቦች ሱፐር ሊግ ብለው የራሳቸውን አካሄድ ለማምጣት ጥረት ሲያደርጉ የአውሮፓ እግር ኳስ ማህበርም የአውሮፓ እንግዲህ ትልልቅ ክለቦች አወዳዳሪ አካልም እንዴት ተንቀጭቀጨው ራሱ ራሱን የቻለ ለየት ያለ የራሳቸውን ሱፐር ሊግ እንዴት እንደመሰረቱ አይተናል። በቻምፒየንስ ሊግ መልኩ አሁንም ደግሞ ፊፋ ሌላም ነገር ፈጽመው በየትኛውም መንገድ በክለቦችም ሌቭል እንዳይታሰብ በሚል ደግሞ ይህን አይነት ነገር ውስጥ ዓለም አቀፍ ይዘት ያለው ነገር ይዞ መጥቷል እና እነ ማድሪድ እነ ምናምን እነ ምናምን በቃ ቀድሞ ሲያስቡ የነበረውን ነገር እንግዲህ መልስ ሊሰጡበት ይችላሉ። በቃ ተረጋጋ ሊሉ ይችላሉ አይችሉም፣ የምናየው ነጥብ ነው የሚሆነው። ግን ሌላም ሊነሳ የሚችለው ትልቁ ነጥብ ግን የገንዘቡ እንደዚህ በዝቶ ለአንዳንድ ክለቦች ይዞ የሚመጣው ሲሳይ አገር ውስጥ ላልተሳተፉ ክለቦች ደግሞ የፋይናንሻል ጫናም ይዞባቸው ይመጣል። እንግዲህ የተወሰኑት ወደ ካዝናቸው እስከ መቶ ሚሊዮን ይዞ ሲገቡ ሃምሳም ስልሳም ሰባም ይዞ ሲገቡ፣ አንተ እንግዲህ ባለመሳተፍ ብቻ ጨብጭበህ ቁጭ ብለህ ነው የምጠበቀው እና የምንድን ነው በደሞዝም ይሁን በተጫዋች ዝውውርም ይሁን በተለያየ መንገድ ይዞልህ ሊመጣ የሚችለው ተጽዕኖ ቀላል ተደርጎ አይታሰብም እና በተለያየ መንገድ ደግሞ ከዚህም በላይ ትልልቅ ገንዘቦች ይዞ ይመጣሉ እና የተወሰነ የፌርነስ ሹ እዚህ ውስጥ እንዳለ የሚነሳ ነገር አለ ልልህ ነው። በአካል ትክክል። ይሄ በጀት ባላንስ ላይ በጣም ትልቅ አስተዋጽኦ እንዳለው አንስትሃል፣ ዴቭ ትክክል ነው። የሚከፍሉትን የደሞዝ መጠን ማንቸስተር ሲቲ ከአራት መቶ ያለፈ ዩናይትድ፣ አርሰናል፣ ሊቨርፑል፣ ቼልሲ እዛው ወደ 350 በላይ የሚከፍሉ ቡድኖች እንደሆኑ ተመልክተናል እና እንዳነሳው እስከ 97 ሚሊዮን ፓውንድ ቼልሲ እና ማንቸስተር ሲቲ ሊያገኙ እንደሚችሉ መረጃ ትመለከታል። አጠቃላይ 775 ሚሊዮን ፓውንድ በጣም ብዙ ብር ነው እንግዲህ ለ32ቱ ተሳታፊ ቡድኖች የሚሰጠው እና እንዳልከው ከፐርፎርማንስ ጋር በተገናኘ አለ አጠቃላይ ለሚሳተፉት 407 እንደሚያስመዘግቡት ውጤት ደግሞ የሚጨመር 368 ሚሊዮን ይኖራልና እጅግ ከፍ ያለ ገንዘብ ነው። ዴፍ ተጫዋቾች ትልቅ ቅሬታ አላቸው። እንግዲህ ይህንን ሀሳብ እነ ኬቨን ደብሮነ ሲያነሱት ሰምተናል፣ እነ ሮድሪ ሲያነሱት ሰምተናል። እነ አርቴታ ሮይኬንም ሲያነሳ ማ ሪኬን ሲያነሳው የሚል ጥያቄ አለ። አያስቡልንም፣ ገንዘብ ብቻ ሆኗል ትኩረቱ፣ ገንዘብ ብቻ ሆኗል የሚለውን ነገር እያስተጋቡት ነው። የሚገደመው እውነትም ነው። እንደዛ ነው እኮ የሆነው። ተጫዋቾች ማሽን አይደሉም። ቀስ እያለ ግን ዴቭ በተለይም የፉክክር ሁኔታን የሚያወርድ ይመስላል። አ የተሳታፊ ቁጥር ከፍ ሲል ከተለያዩ ቦታዎች ሲመጡ አሁን የምድብ የጥሎ ማለፍ ጨዋታ ብዙ አይደምቅም። ከዛ በኋላ ሄሮ ፍጻሜ እንደ ከጥሎ ማለፍ ጀምሮ ያሉት ላይ ግን ጠንከር ጠንከር ያለ ቡድኖች ጥርጣሬ ይኖራል። አሁን ትልልቅ ቡድኖች እውነተኛ ጄኒውን ኳሊቲ ያላቸው ተጫዋቾቻቸው ምን ደረጃ ላይ ማሰለፍ ይጀምራሉ? ይህም ራሱን የቻለ ጥያቄ ነው የሚሆነው። አይደል? ትክክል ነው፣ ትክክል ነው። እንደው ምናልባት አሁን የሚነሳውን የገንዘብ መጠን ተመልክተው በቃ ትልቁን ገንዘብ ማጋበስ አለብን ብለው ካላሰቡ በስተቀር ብዙ ልክ እንደ ቀድሞ ውድድር ዝግጅት አይነት ነገሮችን ሊያደርጉ ይችላሉ። ብዙ ድል ያላገኘው ተጫዋቾችን ሊያሰልፉ ይችላሉ። በተቃራኒው ደግሞ በርከት ያሉ ትልቅ ተጫዋቾች ደም የሚያሳተፉበት እድል ይኖር ይችላል። ከገንዘብ አንጻር ካነሳ ነውና ለተጫዋቾች ብዙ ጥሩ ያልሆነ፣ ለክለቦች ግን በተለይም ከኮቪድ በኋላ ኢኮኖሚያቸው በጣም ለተነካባቸው ክለቦች በደንብ የማገገሚያ ትልቅ ገንዘብ ያገኛሉ ተብሎ ነው የሚጠበቀው። ብራዚልን ጉዳይ እናንሳ። አጭር ነው ያለን ሰዓት፣ ሰባት ደቂቃ ወረድ ሄደናል። በእርግጠኝነት በርከት ያሉም የሀገራችን መገናኛ ብዙሃን ይህንን ያነሱታል የሚል ግምት አለኝ። ግን ያው ለብራዚል ትልቅ ውድቀት ነው። ብራዚል እንግዲህ በጣም አሳፋሪ በሚባል ሁኔታ ነው በአርሄንቲና የተሸነፈችው፣ አራት ለአንድ በሆነ ውጤት። ጨዋታው ከተጠናቀቀ በኋላ ይተዋል ዋንጫ የሚመስለው ይሄ ርችት ተኩስ ነበር። እዛው አርጀንቲና ቦነስ አይረስ ላይ የተደረገ ጨዋታ ነበረና እንግዲህ ብራዚሎች አሁንም ለ2026ቱ ዓለም ዋንጫ ካርሎ አንቾሎቲ ወይንም ማንም የሚል ነገር ላይ ያሉ ይመስላል። ዴ አትሌቲክ ነው ይሄንን መረጃ ያወጠው። ሌሎችም ብዙን መገናኛዎች የተቀባበሉት ነው። እንግዲህ በዘንድሮ የውድድር አመት ሲጠናቀቅ ካርሎ አንቾሎቲ ከማድሪድ ጋር ያላቸው ውል ያበቃልና ያኔ ወደ ቡድኑ ለማምጣት ያስባሉ። 2023 ላይ ፈልገው ነበር ግን አሰልጣኙ ሳይስማሙ ቀሩ፣ ማድሪድ ላይ ቆዩ እና አሁን ደግሞ 65 ዓመታቸው ላይ ነው ያለው ትልቅ እድል ነው። ብሔራዊ ቡድን ከተገኘ ብራዚል ማሰልጠን ግን ደግሞ ጫናው ቀላል የሚሆን አይደለም እና በዚህ መልኩ እንግዲህ ተነስቶ አልፍ ኤችዲ ችዲ ስፖርቶች ነበርን። ዩቲዩብ ላይም እንዲሁ ተከታትላችሁን ከተወዳጁ ብስራት ኤፍኤም 101.1 በተጨማሪ ለነበረን ቆይታ ክልብ ክልብ እናመሰግናለን። ሊጉ በኤፍኤ ካፕ ነው እንግዲህ ቅዳሜ እሁድ ይመለሳል። በእርግጥ በጣም ዋው የሚያሰኙ ጨዋታዎች ባይኖሩም የተወሰኑ ጨዋታዎች እንዳሉ እናያለን። ፕሪሚየር ሊጉ ግን በመጪው ሳምንት እንግዲህ አጋማሽ ላይ እንደሚመለስ ሁሉም ምንድነው በጉጉት እንደሚጠብቀውም ግምት አለን። እንመጣለን ተመልሰን ቅዳሜ ለነበረን ቆይታ ግን ለዛሬው ክልብ ክልብ መሰግ